የሲቪል ማህበረሰብ ድርጅቶች በመንግስት ያልተሸፈኑ የልማት አውታሮችን በመስራት ረገድ ሚናቸው ላቅ ያለ ነው። በማዕከላዊ ኢትዮጵያ ክልል የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶችና የክልሉ ፋይናንስ ቢሮ የጋራ ፎረም አካሂደዋል። በዚህ ወቅት የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ባስተላለፉት መልእክት የሲቪል ማህበረሰብ ተቋማት የማህበረሰብ ለውጥ እንዲመጣ የራሳቸውን ሚና እየተወጡ እንደሚገኙ ጠቅሰው ይህንን ተግባር አጠናክሮ ማስቀጠል ያስፈልጋል ብለዋል። የዚህ ጉባኤ ዋና ሚና በመንግስት እና በማህበረሰብ መሸፈን የማይችሉ አካባቢዎች፣ ቦታዎች፣ ስራዎችን መሸፈን ነው። መንግስት የራሱ ሚና አለው። ህብረተሰብ የራሱ ሚና አለው። እናንተ ደግሞ የወክላችሁት እያንዳንዱ ተቋም የራሱ ሚና አለው። እነዚህን ክፍተቶች እየፈለገ መሸፈን ነው። ክፍተቶችን እየፈለገ ሲሸፍን ደግሞ የሚያሟላቸው ነገሮች አሉ። የተቀረጸው ፕሮጀክት ደግሞ ለህዝቡ ተጠቃሚነት እንዴት ይውላል ፍትሃዊነትን እንዴት እናረጋግጣለን? የሚል ነገር በሚኖሩ ሀብቶች በሙሉ ላይ እያየን መሄድ መቻል አለብን። የማህበረሰብ ግንባታ እንደሱ ይፈልጋል። የሚመጡ ሳንቲሞች በሙሉ ወደ አንድ ቋት አካባቢ ያስገብተን ከቋቱ ደግሞ የምናካፍለው ነገር ደግሞ ለሁሉም እኩል መሆናለን። በክልሉ ሁሉም አካባቢዎች ስራዎች በፍትሃዊነት ተደራሽ እንዲሆኑ ጥረት ማድረግ እንደሚያስፈልግም አሳስበዋል። እኩል እድል የተሰጣቸው አካባቢዎች የማስፈጸም አቅማቸውን አሟጠው በመጠቀም የሚፈለገውን ለውጥ እንዲመጣ ርብርብ ማድረግ ይጠበቅባቸዋል ነው ያሉት። ከተረጅነት ወደ ምርታማነት መቀየር መቻል አለብን እያለ ነው። በራሳችን አቅም እያረስን ያለ ነው እኛ የሆነ ችግር ቢያጋጥመን እህል ክምችት እየሞከርን ያለ ነው። አንዳንድ ቦታዎች ላይ እንደ አበሽጌ ራጌ ዞን ነው የሚገኘው ወደ ሰባት ሺህ ኩንታል በአንድ ሲዝን ሰብስበዋል። አደለ በአንድ ሲዝን ነው የሰበሰቡት። ትልልቅ መኪናዎች አዘጋጅተው ሰብሰብ ሰብስበዋል። ይሄ እንደዚህ መልመድ መቻል አለብን፣ እንደዚህ መልመድ መቻል አለብን። በሂደት እርዳታ ምን ጊዜም ሊመጣ ይችላል ያደጉ ሀገሮችን በተለያየ መንገድ እርዳታ ያገኛሉ። ትልልቅ የሚባሉ ሀገሮች ትልልቅ የሚባሉ ሀገሮች ብድር አለባቸው። ህዝባችን ተመጽዋች ሆነው መስራት እየቻለ ማግኘት እየቻለ እሱ እሱ አካባቢ ያለው ነገር እየተረዳዳን ወደዚህ ጊር የሚያደርጉ ጉዳዮች ላይ ብንተጋግዝ ነው። በተረፈ ተጋግዘን፣ ሁላችንም የኢትዮጵያ ልጆች ነን። የምንሰራበት የተለያየ መስሪያ ቤት ቢሆን የኢትዮጵያ ልጆች ነን ተጋግዘን የዚህችን ሀገር ብልጽግና የዚህችን ሀገር ተንሳኤ የምትመጣ ሳንቲም ሽርፍራፋ ሁሉ ለልማት አውለን የህዝባችን ተጠቃሚነት ማረጋገጥ አለብን። መንግስት ሲቪል ማህበረሰብ ድርጅቶች ከተለያዩ አጋር አካላት ያገኙትን ገንዘብ በህግ ማዕቀፍ እንዲመራ ያደርጋል ያሉት የማዕከላዊ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ፣ ዘይቱና ኢብራሂም፣ ድርጅቶቹ በክልሉ በማህበራዊ ዘርፍና በሰላም ዙሪያ ከፍተኛ በጀት መድበው እየሰሩ ይገኛሉ ብለዋል። የህግ ማዕቀፎችን ከማውጣት ጀምሮ አጋርነታችንን ለማጎልበት በርካታ ጥረት እያደረገ ይገኛል። በክልላችንም የሲቪል ማህበረሰብ ድርጅቶች እና ማህበራት የሚመሩበት የህግ ማዕቀፍ በማዘጋጀት ቀልጣፋ አገልግሎት በመስጠትና የመንግስትና የሲቪል ማህበረሰብ ድርጅቶች የልማት አጋርነት በማጠናከር ወደ ክልላችን ተጨማሪ ሀብት እንዲገባና ህብረተሰቡን የሚጠቅሙ የልማት ስራዎች እንዲሰሩ ምቹ ሁኔታ ለመፍጠር ጥረት እየተደረገ የሚገኝ ሲሆን በተለያዩ የልማት ዘርፎችም የተሻለ ውጤት ማየት ችለናል። ይህ የመጀመሪያ ፎረም በሲቪል ማህበራትና በመንግስት መካከል ተናቦ መስራት የሚቻልበትን እድል ለመፍጠር ያለመ ነው ያሉት የፌዴራል ሲቪክ ማህበረሰብ ድርጅቶች ዋና ዳይሬክተር ሳምሶን ቢራቱ ሲቪል ማህበራት የመንግስት ተቋማት ስራ እንዲሳካ እገዛ ማድረግ ይጠበቅባቸዋል ብለዋል። አንድ ሲቪል ማህበረሰብ ድርጅት ሲቋቋም ዋናው ታርጌቱ ህብረተሰቡ የበለጠ ተጠቃሚ ለማድረግ ኮንስትራክቲቭ ኢንጌጅመንት ላይ መሰማራት እና አትሊስት መንግስት መድረስ የማይችልበትን ቦታ ደርሶ የራሱን ድርሻ የምወጣበት መሆኑ ይታመናል ወይም ይታወቃል። ከአሁን በኋላ ቅንጅትና ትብብርን ፈጥረን ባሉት ሁሉ ላይ ተረባርበን ከሰራን ና እያንዳንዱ ስብል ማህበረሰብ ድርጊት ደግሞ በተለይ ሎካል ላይ ያለ ነው የምጠበቅብንን ከሰራን ህብረሰባችንን ከዛ ከገባበት ወይም ደግሞ ካለው የልማት ጥያቄና ጥማት ከተለያየ ጥያቄዎች ያንን ማላቀቅ የምንችልበት ጊዜው ነው። በማዕከላዊ ኢትዮጵያ ክልል 99 ሲቪል ማህበረሰብ ድርጅቶች 8 ቢሊዮን ብር ካፒታል በማስመዝገብ በተለያዩ ዘርፎች በክልሉ የልማት ስራዎች እየሰሩ እንደሚገኙ ተገልጿል። በፎረሙ በክልሉ ሁለንተና ለውጥ ላይ የራሳቸውን አሻራ ላስቀመጡ ሲቪል ማህበረሰብ ድርጅቶች ርዕሰ መስተዳድር ዶክተር እንዳሻው ጣሰው የእውቅና ሰርተፊኬት አበርክተዋል።